ሰላም፣ ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን። ከብስራት የዩትዩብ ቻናላችን ነሆ የዜና ሰዓታችንን ጀምረናል። ከሀገር ውስጥ እንዲሁም ከውጭ ያገኘናችን የተለያዩ መረጃዎችንም ያደረስናችሁ አብረናችሁ የምንቆይ ነው የሚሆነው። ዜናዎቹን እየመራው እኔ ቅድስ ደጀኔ ከመለ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ ቆይታ ማደርግ ይሆናል። የምናስቀድመውም ደግሞ የሀገር ውስጥ መረጃ ነው። በአዲስ አበባ ከተማ የቤተክርስቲያን ወለል ተደርምሶ በአራት ሰዎች ላይ ቀላልና ከባድ ጉዳት መድረሱ ተገለጸ። ትላንት ውድ በቦሌ ክፍለ ከተማ ወረዳ 11 ጎሮ እየተባለ በሚጠራው አካባቢ በሚገኘው ቤተ ክርስቲያን ውስጥ አማኞች በአምልኮ ስነ ስርዓት ላይ እያሉ ወለሉ ተደርምሶ አራት ሰዎች ላይ ቀላልና ከባድ ጉዳት መድረሱን የአዲስ አበባ ከተማ የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። የኮሚሽኑ የአደጋ ጊዜ ሰራተኞችና የአምቡላንስ አገልግሎት ባለሙያዎች በአደጋው ቦታ ፈጥነው በመድረስ ተጎጂዎችን ከተደረመሰ ጉድጓድ ውስጥ በመውጣት ለተጨማሪ ሕክምና በአቅራቢያው ወደሚገኝ ጎሮ ጤና ጣቢያ ማድረሳቸውን የኮሚሽኑ የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ለብስራት ሬዲዮ እና ቴሌቪዥን ተናግረዋል። ለአደጋው ምክንያት የሆነውም የመጸዳጃ ቤት ፍሳሽ ማጠራቀሚያ ጉድጓድ ክዳኑ መደርመሱና ቤተ ክርስቲያኑ በመጸዳጃ ቤት ላይ የተሰራ በመሆኑ ነው። ጉዳት ከደረሰባቸው አራት ሰዎች መካከልም ሶስቱ ሴቶች ናቸው። የአምልኮ ስፍራዎች በርካታ ሰዎች የሚታደሙበት ቦታ በመሆኑም ደረጃቸውን የጠበቁና የአደጋ ደህንነት መስፈርትን ያሟሉ መሆኑን ማረጋገጥ መሰረታዊ በመሆኑ፣ ለዚህም የቤተ ክርስቲያኒቱ አስተዳዳሪዎች የእምነቱ ተከታዮችን ደህንነት መጠ መጠበቅ ኃላፊነት እንዳለበት ኮሚሽኑ አሳስበዋል። በሌላ በኩል በልደታ ክፍለ ከተማ ወረዳ ቆሬ ወንዝ እየተባለ በሚጠራው አካባቢ በሚገኝ ወንዝ ውስጥ እድሜው 52 ዓመት የተገመተ ሰው በወንዝ ውስጥ ህይወቱ አልፎ መገኘቱን አቶ ንጋቱ ጨምረው ለብስራት ተናግረዋል። የኮሚሽኑ የአደጋ ጊዜ ሰራተኞች የግለሰቡን አስከሬን አውጥተውም ለፖሊስ ያስረከቡ ሲሆን፣ የግለሰቡን አሟሟት ፖሊስ እያጠራም ይገኛል። እንደዚሁም በአቃቂ ቃሊቲ ክፍለ ከተማ ወረዳ አራት ልደታ ቤተ ክርስቲያን አጠገብ በአንድ ጋራዥ ላይ የእሳት አደጋ አጋጥሞ በንብረት ላይ ጉዳት ደርሷል። የኮሚሽኑ የአደጋ ጊዜ ሰራተኞችም እሳቱ በተለይም ወደ ቤተ ክርስቲያኑ ተዛምቶም የከፋ ጉዳት ሳያደርስ መቆጣጠር ተችሏል። በአደጋው በሰው ላይ የደረሰም ጉዳት የለም። ዘገባው የትዕግስት ላቀው ነው። በጠለፋ ተግባር የተሰማሩ ሁለት የጸጥታ አካላት ላይ የእስራት ውሳኔ ተላለፈ። በደቡብ ምዕራብ ሸዋ ዞን በቾ ወረዳ ቱሉ ቦሎ ከተማ ውስጥ ሁለት የጸጥታ አካላት በፈጸሙት የጠለፋ ተግባር በእስራት እንዲቀጡ መወሰኑን የደቡብ ምዕራብ ሸዋ ዞን ፖሊስ መምሪያ አስታውቋል። ብስራት ሬዲዮ ከደቡብ ምዕራብ ሸዋ ዞን ፖሊስ መምሪያ የኮሚኒኬሽን ጽህፈት ቤት ባገኘው መረጃ መሰረት አንደኛ ተከሳሽ በሬቻ ሁንዴሳ የተባለ የአካባቢው የሚልሻ አባል እና ሁለተኛ ተከሳሽ ግመቹ በዳዳ የተባለ የጸጥታ አካል መሆናቸው ተገልጿል። ድርጊቱ የተፈጸመው ጥቅምት 28 ቀን 2017 ዓ.ም ከቀኑ 11 ሰዓት ላይ በደቡብ ምዕራብ ሸዋ ዞን በቾ ወረዳ ቱሉ ቦሎ ከተማ ከተማ ውስጥ ነው። ተከሳሾቹ የጸጥታ አካላት የደንብ ልብስ በመልበስና የጦር መሳሪያ በመታጠቅ የግል ተበዳ የሆነችውን የ22 ዓመት ልጅ ከተከራየችበት ቤት በመሄድ የመታወቂያ ወረቀት ይጠይቋታል። ግለሰቧ የመታወቂያ ወረቀት የለኝም በማለት ምላሽ በመስጠቷም መታወቂያ የሌለው ሰው ቤት መከራየት አይችልም በማለት ግለሰቧም በባለ ሶስት እግር ተሽከርካሪ ባጃጅ ወደ ወሊስ ወረዳ በመውሰድ የጠለፋ ተግባር ፈጽመውባታል። ሁለቱ የጸጥታ አካላት ተጎጂዋን ግለሰብ ጠልፎ በመውሰድ መሸሸጋቸውንም ከህብረተሰቡ በደረሰው ጥቆማ መሰረት ፖሊስ ሁኔታውን ተከታትሎም ሁለቱንም የጸጥታ አካላት በቁጥጥር ስር መዋል ችሏል። ፖሊስ ተከሳሾቹም በቁጥጥር ስር ከዋለ በኋላም የምርመራ መዝገብ አጣርቶም ለአቃቢ ህግ ይልካል። አቃቢ ህግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በወንጀል ህግ ቁጥር 587 ንዑስ አንቀጽ አንድ ሴትን ልጅ በመጥለፍ ወንጀል ክስ ይመሰርታል። ክሱንም የተከታተለው የደቡብ ምዕራብ ሸዋ ዞን ከፍተኛ ፍርድ ቤትም ተከሳሾቹ ያላቸውን ስልጣንና የስራ ኃላፊነት ተጠቅመው በኃይል በማስፈራራት ና በዛቻ ሴት ልጅ ላይ ጠለፋ ተግባር በመፈጸማቸው በማስረጃ አረጋግጧል። በዚህም ፍርድ ቤቱ አንደኛ ተከሳ ተከሳሽ በሬቻ ሁንዴሳና ሁለተኛ ተከሳሽ ገመቹ በዳዳ እያንዳንዳቸው በአስር ዓመት ስርዓት እንዲቀጡ የደቡብ ምዕራብ ሸዋ ዞን ከፍተኛ ፍርድ ቤት ውሳኔ አስተላልፏል። ስትል የዘገበችው ኤደን ሽመልስ ናት። አሁን ደግሞ ወደ ሌላኛው የሀገር ውስጥ መረጃችን ነው የምናሳልፋችሁ። በትግራይ ክልል ከኮቪድ ወረርሽኝ አንስቶ ሙሉ በሙሉ ቆሞ የነበረው የቱሪዝም ዘርፍ እየተነቃቃ ነው ተባለ። በዓለም አቀፍ የኮቪድ ወረርሽኝና ከሁለት ዓመት በላይ በክልሉ በነበረው አለመረጋጋት ሙሉ ለሙሉ ቆሞ የነበረው የቱሪዝም እንቅስቃሴ በተወሰነ መልኩ መነቃቃትን እያሳየ መምጣቱን በትግራይ ክልል ባህልና ቱሪዝም ቢሮ የብቃት ማረጋገጥና መቆጣጠር ዳይሬክቶሬት ዳይሬክተር አቶ የማነ ገድሉ ለብስራት ሬዲዮ ተናግረዋል። የፕሪቶሪያው የሰላም ስምምነት ላይ ክትትል ተደርጎም እንደገና በተከናወነው የማስጀመሪያ ፕሮግራም የቱሪዝም እንቅስቃሴው ሙሉ በሙሉ ባይባልም ተስፋ በሚሰጥ ደረጃ እየተነቃቃ መምጣቱን ገልጸዋል። በተጨማሪም በፌዴራልም ይሁን በክልሉ መንግስት ከተለያዩ ኤምባሲዎችና ዲፕሎማቶች ጋር በተደረገው ግንኙነትም ወደ ክልሉ የሚሄዱ ቱሪስቶች ቁጥር ከጊዜ ወደ ጊዜም እየጨመረ ይገኛል። የተጣለው እገዳ ተነስቶም ከአደጋ ነፃ የሆነ አካባቢ ቢሆንም በፀጥታው ምክንያት የውጭ ሀገር ቱሪስቶች ቁጥር በሚፈለገው ደረጃ አለመጨመሩ ተገልጿል። አንዳንድ ጊዜም የነዳጅ ጥረት በሚኖሩበት ወቅት የቱሪስቱ ቁጥርም በዛው ልክ ይቀንሳል። በበጀት ዓመቱ ያለፉ ስድስት ወራት አስር ሺህ የውጭ ሀገር ቱሪስቶች በትግራይ ክልል ጉብኝት አድርገዋል። ከአሸንዳ ጀምሮ ባሉት የተለያዩ ሁነቶችና ቅዳሜና እሁድ በሚደረጉም የቱሪዝም ጉዞዎች የሀገር ውስጥ ቱሪስቶች ቁጥር በከፍተኛ ሁኔታ እየጨመረም ሲሆን ከ250 ሺህ በላይ የሀገር ውስጥ ቱሪስቶች ጉብኝት ማድረጋቸውን አቶ የማነ ገድሉ ጨምረው ለጣቢያችን ተናግረዋል ስትል የዘገበችው መባወር ቅንናት። አሁን ደግሞ ከውጭ ወዳገኘናቸው መረጃዎቻችን ነው የምናሳልፋችሁ። የስኒከርስ ቸኮሌትና የክሪስታል ፓላስ የእግር ኳስ ክለብ መለያ ምልክት በሰፈረበት የሬሳ ሳጥን የተቀበረው እንግሊዛዊው ሰው ትኩረት እንስቧል። በርካቶች የወዳጅ ዘመዶቻቸውን የመጨረሻ ቃል ለመተግበር የማይፈነቅሉት ድንጋይ የለም። ነገር ግን አንዳንድ የመጨረሻ ቃሎች የሚያስገርሙ ብሎም ፈገግታን የሚያጭሩ ናቸው። እንግሊዛዊ ፖል ብሮም ከመሞቱ በፊት ለቤተሰቦቹ አንድ ቃል ያስገባቸዋል። እሱን ህይወቱ ካለፈ በኋላ በዓለም አቀፍ ደረጃ ከፍት ተወዳጅነት ባለው በስኒከርስ ቸኮሌት አምሳያ በተሰራ የሬሳ ሳጥን እንዲቀብሩት ነበር። በህይወት ሳለ ተጫዋችና ቀልድ አዋቂ ነበር የሚባልለት ፖል ህልፈቱም ለወዳጅ ዘመዶቹ ሐዘን ይዞ በሚመጣበት በቀብሩለት ግን ትንሽ ፈገግ ይሉና ምን አይነት ሰው እንደነበር ያስታወሱ ዘንድም ነበር ይህንኑ ቃል ያስገባቸው። ቤተሰቦቹን በገቡት ቃል መሰረት የፖል አስክሬን ያረፈበት የሬሳ ሳጥን የተከፈተ የስኒከርስ ቸኮሌት በሚመስል ዲዛይን እንዲሰራ ያደረጉም ሲሆን ከዛ በተጨማሪም እኔ ኮብድ ነኝ የሚል ጽሁፍና በህይወት ዘመኑ ከልብ ይወደውና ይደግፉ የነበረውን የእንግሊዙን ክለብ የክሪስታል ፓላስ አርማ በሬሳ ሳጥኑ ላይ እንዲያርፍ ተደርጓል። እንደ ህይወቱ ሁሉ ቀብሩን በደስታ የተሞላ እንዲሆን የፖል ፍላጎት ነበርና ቤተሰቦቹም ይህን አድርገዋል። የፖል ስንብት እሱ አብዝቶ ይገኝባቸውና ያርፍባቸው በነበሩ አካባቢዎች የተደረገም ሲሆን በተለይም ፖል አብዛኛውን ጊዜውን ያሳልፍበት በነበረም ካፌ ላይ ወዳጅ ዘመዶቹ በተገኙበት ተካሂደዋል። ምንም እንኳን የቀብር ስነ ስርዓቱ ከተለመዱት ወጥ ያለ የነበረ ቢሆንም የተለየ ትችት ግን ያስተናግድ አልነበርም። ምክንያቱም ደግሞ የሚያውቁት ሁሉ ሞኖፖል ስንብት በዚህ መልኩ መሆን እንዳለበት ያውቁ ነበርና ነው። ለሰዓቱ ወደ ያዝነው የመጨረሻው መረጃችን ደርሰናል። ዶናልድ ትራምፕ በቭላድሚር ፑቲን አስቴት መበሳጨታቸውም ተናገሩ። ዶናልድ ትራምፕ በሰጡት አስተያየት በቭላዲሚር ፑቲን ላይ በጣም መናደዳቸውን ገልጸዋል። አርብ እለት የሩሲያው ፕሬዚደንት በሰሜን ምዕራብ ሩሲያ ሙርማንስክ ከተማ በሰጡት መግለጫ በተባበሩት መንግስታት ድርጅት ድጋፍ በዩክሬን የሚኖር ጊዜያዊ መንግስት እንዲመሰረት በፕሬዚደንት ዜሌንስኪ ምትክ ምርጫ በማድረግ ስልጣን ለብቁ መንግስት ማስተላለፍ እንደሚገባ ጠቁመዋል። የሩሲያው ፕሬዚደንት የተባበሩት መንግስታት ድርጅት ሂደቱ ላይ ቁጥጥር እንደሚደረግ ጠቁመው ዲሞክራሲያዊ ምርጫ በዩክሬን ለማካሄድ በሰዎች የሚታመን ብቁ መንግስት ለማምጣት ያስፈልጋል ብለዋል። በመቀጠልም ሩሲያ ከአዲሱ መንግስት ጋር የሰላም ድርድር እንደምታደርግና በዓለም አቀፍ ደረጃም የሚታወቁና አስተማማኝ እንዲሁም የተረጋጋ ህጋዊ ሰነዶችንም ይፈርማሉ ብለዋል። በምስራቅ ቲሞር በኒው ጊኒና በቀድሞ ዩጎዝላቪያ አንዳንድ ክፍሎች ወቅት የተባበሩት መንግስታት ድርጅት ተሳትፎን በምሳሌነት የጠቀሱት ፑቲን እንዲህ አይነት አሰራር ያለ ነው ብለዋል። አክለውን በቴክኒክ ደረጃ በዩክሬን በተባበሩት መንግስታት ድርጅት ስር ጊዜያዊ አስተዳደርን ለመመስረት ከዩናይትድ ስቴትስ ከአውሮፓ ሀገራት እንዲሁም ከአጋሮቻችን ጋር መወያየት ይቻላል ይሻላል ሲሉም ተደምጠዋል። በጣም ተናድጃለሁ ያሉት ትራምፕ ፑቲን የዜሌንስኪ የታማኝነት ጉዳይ ውስጥ መግባት የለባቸውም፣ ይህ የእርሱ ትክክለኛው ቦታ አይደለም ብለዋል። ዜሌንስኪ የሰላም ድርድር ለማድረግ ህጋዊነት የለውም። የሩሲያ መሪ ዩክሬንን በተባበሩት መንግስታት ቁጥጥር ስር የማድረግ ሀሳብ ማንሳታቸውን እንዳልተቀበሉትም አክለዋል። የአሜሪካው ፕሬዚደንት ውድለት ከኤንቢሲ ጋር ባደረጉት የስልክ ጥሪ ቆይታም አዲስ አመራር ማለት ለረጅም ጊዜ ስምምነት አይኖራችሁም ማለት ነው ብለዋል። ትራምፕ ፑቲን ኦርቶዶክስ አቁም ስምምነት ካላደረጉም የሩሲያ ነዳጅ ዘይት በሚገዙ ሀገራት ላይም ተጨማሪ ቀረጥ እንደሚጥሉም ዝተዋል። ተመልካቾቻችን ለሰአት የያዝናቸው መረጃዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሁላችሁም በያላችሁበት መልካሙ ተመኘን። ሰላም